የምትሄድበት መንገድ ሩቅ ነውና ተነሥተህ ብላ። ክብር ለኢየሱስ ይሁን። ሁላችንም ታሪኩ እንደምናውቀው አንደኛ ነገሥት ምዕራፍ 18 ላይ ኤልያስ የበኣል ነቢያትን ካሳረደ በኋላ ለኤልዛቤል ሄዶ ነገሯት፣ ነቢያቶችሽ የሉም፣ አልቀዋል፣ ኤልያስ በቂሶን ወንዝ አሳረዳቸው፣ አንድም ሳይቀር ሕዝቡ አረዷቸው፣ ገደሏቸው፣ አጠፏቸው ብሎ በተናገሩ ጊዜ ኤልያስ ላይ የዛቻ ደብዳቤ የዛቻ መልእክት ላከች። ኤልያስ ታላቁ ነቢይ፣ እግዚአብሔር የተጠቀመበት ከሰማይ እሳት አውርዶ የእግዚአብሔርን ታላቁን ክንድ በእስራኤል ምድር ላይ የገለጠ የታላቁ የእግዚአብሔር ነቢይ የኤልዛቤልን የዛቻ ድምፅ በሰማ ጊዜ ምዕራፍ አንደኛ ነገ 19 ቁጥሩ ሁለት ላይ እንዲህ ይላል። ኤልዛቤልም ነገ በዚህ ጊዜ ነፍስን ከነዚህ እንዳንዲቱ ነፍስ ባላደርግ አማልክት ይህን ያርጉብኝ፣ ይህን የሚጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች ይላል። በዚህ ታይም ኤልያስ ታላቁ ነቢይ እግዚአብሔር የተጠቀመበት የእግዚአብሔር ባሪያም ነፍሱን ለማዳን በኤልዛቤል በዛቻ መለክቷ ምክንያት ስፍራውን ለቆ ሄደ ይላል። ኤልያስ ተስፋ ቆረጠ። ኤልያስ ደከመው። ኤልያስ በቀኛል ይበቀኛል። ከዚህ በላይ እኔ አልቀጥልም፣ አልችልም አባቱ ከአባቶችም አልበልጥም የእግዚአብሔር ነቢያትን ኤልዛቤል ገላ ጨርሳለች። አሁን እኔ ብቻ ይቀርቻለሁ እኔንም ነፍሰን ትፈልጋለች ብሎ ነፍሱን ሊያድን ወደ በርሳቤ ምድረ በዳ መጥቶ ከክትክታ ዛፍ በታች ተጋድሞ እንቅልፍ እንደወሰደው መጽሐፍ ይናገራል። እንግዲህ ታላቁ ነቢይ እግዚአብሔር ባሪያ ኤልያስም ደክሟል። አንዳንድ ጊዜ ህይወታችሁ ውስጥ ያልታሰበ ያልተጠበቀ ድካም ሊገጥማችሁ ይችላል። ያልታሰበ ድካም በስራ አቅጣጫ፣ በኑሮ አቅጣጫ፣ በትዳር በማነኛውም ጉዳያችሁ ላይ እንዲህ አይነት ከባባድ የዛቻ መልእክቶችን ሲሰሙ ወገባችሁ ሊፈታ ይችላል፣ ሊያስጨንቅ ይችላል። ከአቅማችሁ በላይ የሆነ ነገር ሀፕን ሊያደርግ ይችላል። ምንድን ነው ማደርገው? በቃ እግዚአብሔር ውሰደኝ የምትሉበት ጊዜያቶች ሊፈጠሩ ይችላሉ። ምናልባት ዛሬም በእንደዚህ አይነት ሁኔታ ውስጥ ያላችሁ ልትኖሩ ትችላላችሁ። እግዚአብሔር ግን ዛሬ ለእናንተ እንደዚህ ይላል፣ ነገራችሁ በዚህ አያበቃም፣ ጉዳያችሁ በዚህ አያበቃም፣ መንገዳችሁ ገና ነው ይላል ጌታ። መንገዳችሁ ሩቅ ነው፣ ገና በእናንተ የጀመርኩት የሚሰራው ስራ አለ ይላል እግዚአብሔር ዛሬ። በቃ ነው በእናንተ የተጀመረ ያላለቀ ታላቅ ስራ አለ ኤልያስ እግዚአብሔር በኤልያስ የጀመረውን አልጨረሰም። ኤልያስ ግን ጨረሰ። እግዚአብሔር ገና በሱ ሊሰራ አቅዷል። ኤልያስ ግን በቃኛል። ኤልዛቤል መለክት ስለላከች መለክተኛ ስለላከች ኤልያስ ተስፋ ቆረጠ። አንዳንድ እግዚአብሔር ሳይጨርስ እኛ ልንጨርስ እንችላለን። አንዳንድ እግዚአብሔር ሳይጨርስ ሁኔታዎች ሊያስጨርሱ ሊሞክሩ ይችላል። አንዳንድ እግዚአብሔር ሳይጨርስ በእኛ ንግግር እኛ ልንጨርሰው እንችላለን። ኤልያስ በቃኛል፣ ከአባቶቼ አልበልጥም። ነፍሰን ትፈልጋለች፣ ስለዚህ አንተ ውሰደኝ፣ እሷ ከምትገለኝ አንተ ግደለኝ ብሎ እንዲሞት ወደ እግዚአብሔር ለመለ ይላል። እግዚአብሔርም ኤልያስ ጋር የሞት መልአክን ልኮ ኤልያስን በሞት አነሳው ነቀው መጣው አይልም መጽሐፍ። ሲናገር መልአኩን ላከ፣ ኤልያስን ዳሰሰውና ተነስተህ ብላ አለው ይላል። በአጠገቡ የተጋገረ እንጀራ አገኘ፣ በላ ጠጣም፣ ተመልሶ ተኛ ይላል። ሁለተኛ ዙር ደግሞ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ ጠጣ ነው። ከዛ በኋላ ኤልያስ ተነስቶ በላ ጠጣ። በምግቡ ኃይል እግዚአብሔር እግዚአብሔር እስከ እግዚአብሔር ተራራ እስከ ኮሬብ ድረስ አርባ ቀንና ሌሊት ሄደ ይላል። ከዛ በኋላ እንግዲህ ኤልያስ ወዚ ምን ታደርጋለህ የሚል እግዚአብሔር ቃል መጣ። ለእግዚአብሔር ቀንቻለሁ፣ የእግዚአብሔር ነቢያት ሁሉ ተገለዋል፣ እኔ ብቻ ይቀርቻለሁ አለ። ከዛ በኋላ እግዚአብሔር ለባኡል ያልሰገዱ ሰባት ሺዎች እንዳሉ እንደገና ደግሞ እግዚአብሔር በመጣበት መንገድ እንዲሄድ በክብሩ ተገልጦ ኃይሉን አይቶ በጣም እሳት ነበረ። በጣም በኃይለኛ የምድር ነውጥ ነበር። በብዙ ሁኔታዎች መሀል ግን እግዚአብሔር በጸጥታ ድምጽ ላይ ኤልያስ ጋር መጥቶ ኤልያስ ቀጣይ በሱ ፈንታ የሳፋትን ልጅ ኤልሳን ሄዶ እንዲያስነሳ እንዲቀባ እግዚአብሔር አዘዘው። በይሁዳ ላይ በእስራኤል ላይ ንጉሥ ይሁን ዘንድ እዩን፣ በሶርያ ላይ እንደገና አዛኤልን እግዚአብሔር ኦርደር አድርገው አቅጣጫ ሰጠው። ሂድ አሁን ጀኔሬሽን አስነሳ ነው። አሁን የመሞት ጊዜ አሁን የማብቃት ጊዜ ሳይሆን ትውልድ የማስነሳት ጊዜ ነው። ጀኔሬሽን ታስነሳለህ በአንተ ያልፍ፣ የማስነሳው ታላቅ ትውልድ አለ ብሎ በፈንተው ሁለት እጥፍ ቅባት ይዞ የተነሳውን ኤልሳን እሱ ነው ያስነሳው። መጎናጸፊያ ጥሎበት እንደገና እዩን አስቡት። ከዛ አዛኤልን እግዚአብሔር ቀጣዩን ስቴፕ የሚሞትበት ሳይሆን ጀኔሬሽን ትውልድን የሚያስነሳበት አድርጓል። አያችሁ? እናንተ በቃ አላችሁ፣ እናንተ ጨረስኩ አላችሁ እንጂ እግዚአብሔር ጨረሽ አላለም። አንተ ነህ ግደለኝ፣ ውሰደኝ ያልከው እንጂ እግዚአብሔር ልውሰደኝ አላለም። ገና ስራ አለ እግዚአብሔር እንደገና ጉልበትን ያድሳል፣ እምነትሽን ያድሳል፣ ኃይልን ያድሳል፣ ውስጥን ያድሳል። ወንድሜ እግዚአብሔር ገና ባንተ ስራ አለው። እህቴ እግዚአብሔር ባንቺ ገና ስራ አለው። ደጆች ስለተዘጉም፣ ሰዎች ስለከፉባችሁ፣ ሰው ጀርባ ስለሰጠ፣ ቡድን ፈጥሮ ስለተናገሩባችሁ፣ ከሳሽ ስለበዛ፣ ኪሳችሁ ባዶ ስለሆነ፣ በሽታ በህይወታችሁ ስለገጠማችሁ፣ አብሯችሁ የሚቆም ሰው ስላጣችሁ፣ ተስፋ አትቁረጡ። እግዚአብሔር ዛሬም እንዲህ ይላል በእናንተ ህይወት የተጀመረ ስራ ገና አላለቀም። ገና ታላቅ ሥራ ከፊታችኋል። እኔ ታላቅ ዘመን እሰጣችኋለሁ፣ ትውልድን ታስነሳላችሁ እያለ ነው። ስለዚህ ተነሱ፣ ቀጥሉ፣ አገልግሉ፣ ስሩ። እግዚአብሔር በእናንተ የጀመረውን አልጨረሰም። ይህ መልዕክት ከተመቻችሁ ለሌሎችም እንዲደረስ ኮፒ ሊንክ፣ ሼር አድርጉ። እኔ ወንድማችሁ ፓስተር ኤልያስ ጳውሎስ ቀባ ነኝ። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ።